ናርዲ ልብ አንጠልጣይ የህይወት ታሪክ ደራሲ ያሚ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ዛሬ የኔ ቀን አልነበረም። የስራ ባልደረቦችንም ሳመነዳጭቅ ነው የተለመደ ተረባቸው ቀርቶ ቀላቸውንም በእጅና በውፍን የሸኘሁት አላይደል። አንዳንድ ቀን ሰማይን በትከሽ የተሸከምኩ ያህል ክብድ ብሎኝ ዋለው። ፊቴ እንዳጨነፈግኝ ገብቼ ፊቴ እንዳጨፈግግ ከስራ ወጣሁ። ከልብስ መቀየሪያ ክፍል ስወጣ አንዳቸውንም ቻው አለማለት የታስበኝ በከተማው መሃል የሚያቋረጠውን የወንዝ ዳርቻ ተከትዬ ወደ መኪኔ ማዝገም ከጀመርኩ በኋላ ነበር። ያለ ምክንያት የስሜቴ መዘበራረቅ የሀሳቢ መበታተን ግራ ቢያጋባኝም እንደለመድኩት ቁራጭ ፒዛ ፍለጋ ከተለመደው ፒዛ ቤት ሰዋልኩኝ። ሽማግሌው ወዳጄ ዛሬ የለም። በቅርቡ የተቀጠሩት ሁለት ወጣቶች ባንኮኒውን ደገፍ ብለው ያወቃሉ። ወደ መስታወቱ ጠጋ ብዬ ተቆራርጠው የተደረደሩትን ፒዛዎች ቃኘኋቸው። ያ ሽማግሌው ወዳጄ ቢሆን ኖሮ ሲኞሪና ዛሬም ምን የመሰለ በዘይት የደረቀ ፒዛ አለመሰለሽ፣ ወይንም አይኖቼ ወደዚያ ወደዚህ ሲያማትሩ አርቲፊሻል ጥርሶችን በምላሱ ወደ ላይ የገፋ እነዚህ እንኳን ይቅሮብሽ ለአንቺ ለውድ ደንበኝ የሚሆኑ አይደሉም። ይለኝ ነበር። አመናትቼ የማዘወትረውን በዘይት የደረቀ ፒዛ ድምፄን ከፍ አድርጌ ያዘዝኩት የሞቀ ወሬያቸውን ለማቋረጥ ሆን ብዬ ማድረግ የገባት ወጣት ፈገግ ወጣቱ ፒዛውን መዝኖ በስስ ወረቀት መጠቅለል ሲጀምር የገንዘብ ቦርሳዬን ለማውጣት እጄን ወደ ቦርሳዬ ሰደድኩ። የሚንኮሻኮሽ ነገር ተሰማኝና አይኖቼን ወደ ቦርሳዬ ወርወር አደረግኩት። የተጣጠፈ ወረቀት ነው። አጠር ያለ መልእክት ሰፍሮበታል። ማንበብ ጀመርኩን! አይኖች አይኖችን ፍለጋ ሲራወጡ አመሹ ሲኞሪና ቀናልኩን ወጣቱ በወረቀት የተጠቀለለውን ፒዛ ዘርግቶ ይጠብቀኛል። ይቅርታ ከፍዬ ውልቅ አልኩኝ። ሲኞሪና የሽማግሌው ድምፅ ነው። እንዳልሰማ ዞር ሳልም ወደ መኪና ይገሰከዝ የቁራጩን ወረቀት መልእክት ጨርሳ እስክታነብ እየተጣደፈች ነፍሴን ይዤ የመኪኔን ወንበር ተደግፌ እንደገና የተጣጠፈችውን ወረቀት ዘረጋዋት። አይኖች አይኖችሽን ፍለጋ ሲራወጡ አመሹ። ሁሉም የአዲሶቹን የወደፊት ሙሽሮቹን ደስታ ደስታችን ብለው ሲደሰቱ እኔ ግን እንደገና አንቺን ለማየት ስብለ በቀኝ ነበር ፍንጥስጥስ ያልኩት። ይህንንም የምጽፍልሽ አንድ አፍታ መጸዳጃ ቤት ገብቼ ነው። ደወለኝ። የፍቅር ደብዳቤ ማ ሊሆን አይችልም። ከልቤ ሳኩን በግርምት ደግሜ ደጋግሜ ያነበብኩት ትላንት ማታ የውድ ጓደኛችን የሰመረና የመሰረት የቃል ኪዳን ቀን በማስመልከት እኔና ባለቤቴ ዮሐንስ አዲሶችን ሙሽሮች ከሌሎች የቅርብ ጓደኞችን ጋር እራት ጠርተን ነበር። ደብዳቤ በምሽቱ ላይ ከነበሩት በአንዳቸው ለመጻፉ ጥርጥር አልነበረኝም። ወይ ድፍረት! በትዳር ዓለም ዓመታትን ላስቆጠረች ሴት እቤቷ ተጋብዞ ከመጣ ጓደኛ እንደዚህ አይነት ድፍረት ይጠበቃል? ደፋር ከሆነ ለምን ስሙን አይተውም? ተሳለኩበት ። ወረቀቷን አጣጠፌ ቦርሴ ውስጥ ሻት አድርጌ ወደ ቤቴ ለመሄድ መኪንሄን ሀሳቡ። የቀኑ ሙቀት እንዳይጋባ ዘጋግቼው የሄድኩት ቤት ቀዝቀዝ ብሎን የጠበቀኝ፣ መስኮቶቹን ከፋፍቼ ከሶፋው ላይ ዘፍ አልኩኝ! አሁንም ሀሳቢ ከቆራጯ ወረቀት ላይ ነው፣ እንደገና ከቦርሴ ውስጥ አውጥቼ አተኮርኩባት። በችኮላ ና ያለማስደገፊያ ለመጻፍ አልፎ አልፎ የተነባበሩት ቃላቶች ይመሰክራሉ። የእጅ አጣጣሉ ብዙም መንገዳም አልመሰለኝ። ይህ ማን ሊሆን ይችላል? የምሽቱን እድምተኞች አሰቋቸው። ሳሙኤል ከባለቤቱ ከሊያ ጋር፣ ሰለሞን ጋርና ፍሬንዱ ሳባ፣ ሰብልና ጓደኛዋ መቅደስ፣ አንተነህና እህቱም እንዲሁም የባለቤቴ የቅርብ ጓደኛ ሰሞን። ሳሙኤል በጭራሽ ሊሆን አይችልም። በእርግጥ ከሊያ ጋር አሁን አሁን ከሚስማሙበት የሚጣሉበት ጊዜ ቢበልጥም በእንደዚህ አይነት ቅሌት የሚጠረጠር ግን አይደለም። በዚህ ላይ ከእኛ ቀድመው ጋብቻን የመሰረቱት እነሱ ናቸው። ግን ምን ይታወቃል? ጥርጣሬ በዚህ በኩል ብቅ አለብኝ። አረ በፍጹም ሰለሞንስ? እሱ መሆን አለበት። በንዴት ጆሮዬ ሲግል ተሰማኝ። ከድሮም ቀልብ ያልወደደውም ቀልቃላነቱ ለወሬ መቸኮሉ ሁሉን ነገሩ አይመቸኝም። ግን ባለቤት ዮሐንስ ጥሎበት ይወዷል። አይ ናርዲ፣ ወሬ ስለሚወድ እኮ ነው እንጂ ልቡ እንዴት ንጹህ መሰለሽ። ወገቡን ይዞ ይከራከርለታል። እኔ ግን በፍጹም ፊት ሰጥቼ አላውቅም። በእኔ ፊት እንደ ደመራ የሚደምረውን ሲጋራ እንኳን ለማጨስ ይታሻል። በፍጹም ሰለሞንማ ሊደፍረኛ አይችልም። ለነገሩ ሰባ ጥሎባት ተወዷለች እንጂ እሱሷን እምብዛም ከብቸኝነት ይሻላል ብዬ ነው እያለ ይሰለቅባታል። ሀሳቤ ደግሞ ወደ ባለቤቴ ወድ ጓደኛ ስምዖን ተንደረደረ። ከእራት በኋላ ቀዝቀዝ እንዲል ፍሪጅ ያስገባሁትን የክንቴ የኪኑቴ ወይን ለመክፈት ስታከል፣ ጥሩ እራት ነበር አ ኩሽናው በር ላይ ቆሞ ነበር። ሞያይን ዛሬን የምታውቀው ኧረ

ወይኑን ከፍቶልኝ እየተሳሳቅን ወደ ሳሎን ሄደን። ምን ለማለት ፈልገው ነው? ከተለዋወጥናቸው ቃላቶች ውስጥ ጠቋሚ ነገር መፈለግ ያስጉኝ። ምንም አንተነ ህዝብ ቢሆን አልተዋጠለኝም። ለራሱ በቅርብ ጓደኛዬ በሰብሊ ፍቅር ከናወዘ ዓመታትን አስቆጥሯል። እሷም ወይ ቀርባት ቀርበው፣ ወይ ርቃት ትርቀው ሄድ መጣያለች። ኑሮውን ሲኦል አድርጋበታለች። አየሰብሊ ግን ይህ ሰው ምሽቱን በአይኑ ሲከተለኝ ካመሸ እኔ እንዴት ልብ አላልኩትም? ምሽቱ ላይ ከአንዳቸው ለየት ያለ አመለካከት አይቼ እንደሆነ ለማስታወስ እንደገና አውጠነጠንኩ። ስምዖን ኩፍስ እንዳለን ያመሸው አንድ ጥግ ገደፍ ብሎ ለሰከንድ የማይቆይ ፈገግታውን እየሸለመ ከማሳተፍ መታዘብን ያዘወትራል። እኔ እኮ የዚህ ሰውዬ በእኛ መሀል መገኘት ትርጉሙ አይገባኝም። እኔም አስተያየቱ እንዴት እንደምፈራው የሰብል የዘወትር ሮሮ ነው። ከኒና ሞቅ ብሎ ከነበረ ጨዋታ ይልቅ ትኩረቱ በየአምስት ደቂቃው ከሚስተካከላት ከረባቱ ላይ ነበር። እርግጠኛ ነኝ ሳሙኤል እንደወትሮ የምሽቱ ጆከር ነበር። ቁጭ ብድግ፣ ጎርደድ እያለ ያንን ምሽት ያልዳሰሰው ርዕስ አልነበርም። ድንገት ፍንጥስጥስ ያልኩት የምትለዋ ሀገር አቃጨለችብኝ። ተነስቼ ቡና ቢያነቃቃኝ ብዬ ቡናዬን ፉት እያልኩኝ ሀሳቤም ከአንዱ ወደ አንዱ እንደዘለለ ደቂቆች ከነፉ። የፍቅርን ደብዳቤ ማንነቱን ከማያውቁት ሰው መቀበል ምን ትርጉም አለው? ይህን ሚስጥር ዛሬውኑ መፍታት አለብኝ። ዮሐንስ ከስራ እስከሚመጣ ሻሮ ስጄ አረፍ ለማለት የነበረኝን ሀሳብ ሰርዤ ቦርሴን አንጠልጥዬ ወጣሁ። እርግጠኛ ነኝ ከሳሙኤል ወይም ከስምዖን አያልፍም። በመጀመሪያ ሳሙኤልን አናገራለሁ፣ ከዚያ አግረ መንገዴን በስምዖን የሥራ ቦታ አልፋለሁ። እያሰላሰልክ ወደ ሳሙኤል በር ለመሄድ በትራፊክ ብዛት ከተደረደሩት መኪናዎች ተወታኩ። እንደ ዘወትር ቤቱ ሞቅ ብሏል። ቴዲ አፍሮ ሽማንደፍሮን ያቀነቅናል። ስራ ላይ የሚያዘወትራትን ቀይ ኮፍያውን ሳይ በሩቋየወት ሳሙኤልን ሳይ ልቤ ድንግጥ አለብኝ። ምንድን ነው የምለው? ቆይ እሱ ባይሆነስ አይ ናርዲ፣ ቆመም ሳይል በሰሃን የተደረደሩትን ብርጭቆዎች ይዞ ወደ ውስጥ ተፈተለከ። ከአጠገቤ እያገኘሁት ወንበር ላይ ቁጭ አልኩ። እንግዶቹን ከዚያ ከዚህ እያለ ሲያስተናግድ በአይኔ ተከተልኩት። በአጠገቤ ደጋግሞ እያለፈ መኖሬንም ከቁብ የቆጠረ አይመስልም። አምስት ደቂቃዎች አለፉ። ጠረጴዛውን ደገፍ ብዬ ለአፍታ አይኔን ጨፈንኩ። ናርዲ፣ ምነው ደህና አይደለሽም እንዴ? አጠገቤ ደረሰ ደህና ነኝ ሊያን ፈልጌያት ነበር አልኩት አፌ እንዳልመጣልኝ ፖስታ ቤት አሁን ሄዳችው ምናልባት አስር ደቂቃ ብትቆይ ነው ከስራ ነው አዎ አይኖችን አይኖቹ ላይ ተከልኩ ሚስጢር ያቀብሉኝ ይመስል ያች ከፈሷ የተጣላች ጓደኛሽ ማታ በሰላም ገባች አለኝ ፈገግ ብሎ እንዴት ከእናንተ ጋር አይደል እንዲህ ነበረችው እቤትሽ ና ድርሽሽ ብንላት እምቢ ብላ ታክሲ ጠርታ ሄደች። ሞቅቷን ወደ ስጋር ልትለውጥ ነው። ውሃ ለመጠጣት ወይ መስከር የሚለውን አላማ አልሰማህም? ቆይ ደበበ፣ ሰብሊ ሼህ እያለች የምትጠራውን ባለሪዛ ማበሻ እጁን አውለብልቦለት ሊመጣ ሲል መጣሁም ሳይለኝ ፊትሆና አዞሮ ድርግ አለ። ግምቴ እንዳልሰራ ገባኝ። ሳሙኤል፣ ያው የማውቀው ሳሙኤል ነው እንኳን የወደዳትን ሴት ከፊት ያስቀመጥ ቀርቶ እያጉመተመተ ወደ መውጫ አዘመቁ። ቻው ሳሙ፣ ሌላ ጊዜ ብቅ እላለሁ። ከሺኪ ጋር የያዘውን ወሬ እንዳላቋረጠው በጆሮ ሾክ ብዬ ወጣሁ። የመኪኔን ወንበር ተደግፌ ማሰላሰል ያስጉ። ሳሙኤል ካልሆነ ስምኦን ነው ማለት ነው። ወረቀቷን ለዘጠና ዘጠነኛ ጊዜ ያነበርኳል። ድንገት ደውልኝ የምትለውን መልእክት የእጅ ስልኬን አውጥቼ ስምዖን ጋር ደወልኩኝ። ኦ ሄሮት ታዲያ ስምዖን እንዴት ነሽ? አለሁ የምለው ጠፋብኝ። እሺ ጠበኩ። ሴኮንዶች አለሁ ትላንት በሰላም ገባ። ተኩለታጠፍኩ። አዎ በሰላም ገባ። ቼስ ላድርግ ብዬሽ ነው የደወልኩ። ያን ያህል እኮ አልመሸም ነበር የመደወሌ ምክንያት እንዳልተዋጠለት ጠቆም አደረገኝ። እሱ ሰው የምሉ አልነበረኝም። ተሰናብቼም ስልኩን ዘጋሁ። ስምኦንም አይደለም ማለት ነው እና ማን ነው? ለምን አልተውም? ጊዜ ይፍታይል። የአንድ ነገር መጨረሻ ካላወቀች የማታርፈው ልቤ ተሟገተችኝ። ለመጨረሻ ጊዜ ሰለሞን ጋር ደውዬ ለማጣራት አሰብኩኝ፣ ግን ድፍረቱን አላገኝም። አንድ ቀን እንኳን በአካል ቀና ብለን ተነጋግረን የማናውቁ ሰዎች ጭራሽ በስልክ ምን ለለ ባባል እንደምትችል አሰኩና ወዲያው ሰረስኩት። ኤጭ! አደባባይን ዞሬ የቤቴን አቋራጭ መስመር እንዳያስኩት የእጅ ስልክ ተንጫረረ። ሄሎ፣ ቻው። ሰብሌ ነበረች። እያዛጋች ገና መነሳቴ ነው። እንዳትኛ ልኳት በመገረም ከነጋኮን የገባሁት የት ነው ያለሽው? ዊናርዲ ደግሞ የሚጠየቅና የማይጠይቅ ነገር አታቂ እንዴ? ፈልጌሽ ነው እንዴት እንዴት አይነት ስራ ግንችልሻለ መሰለሽ አልኳት። መች ፈልግልኝ አልኩሽ እንደውም ያለኝን ሞሰችልኝ አለችኝ እየሳገድ። የት እንዳለሽ ነገርኝ። ይልቅ አንተነህ ቤት ነኝ። ቃላቶቹ ጉጉት አደረገቻቸው። አሃ ዛሬም እንዳውትሬ አንተነህ እንደግፌ ለመከራከር ጊዜ አልነበረኝም፣ እና ከአስር ደቂቃ በኋላ እንደምደርስ ነግሬያት ስልኩን ዘጋሁ። ቡና አለችኝ ቤት እንደገባሁ። በአዎንታ አንገቴ ነቀነቅኩ። ፀጉሯ ተንጨፍርሯል። ያላለቀ ማስከራዋ የአይኗን ዙሮ አትቅሮታል። ከዳሌዋ የቀረች ሳሳ ያለች ቲሸርት ለብሳለች። የአንተነህ ለመሆኗ አልተጠራጠርኩም። ሆይን ይሰብል ከእንቅልፍሽ ስትነሸንችን ለማየት ነው። ሞራሌ እኮ ተላመጠችኝ ስሜ እንጂ ያልኳት ቡናችንን ይዘን የምግብ ጠረጴዛው ላይ ቁጭ እንዳለን። የትላንቱ ምሽት ላይ ምን ለየት ያለ ነገር አስተውልሻ? መቼም ከእኔ ቢያምልጥ እሷ አያመልጣትም ብዬ እንዴ፣ ምን አይነት ጥያቄ ነው ዙሪያ ጥምጥም ከመዞር ብዬ ወረቀቷን ከቦርሴ ያውጥቸው ይሰጠዋት አነበበችው። ጸሐፊው ማን ነው የተሳፈውስ ለማን ነው ወረቀቷን የት እንዳገኘሁ ከዚያም በኋላ ያከናወንኩትን ዘረዘርኩላል እኔ ያላምንም ወይኔ ናርዲ እኔ ያላገባሁት እዚህ ቁጭ ብዬ አንድ ሌላ ጠምድ ተፍነከነከች? ቀሉን ተይና ምን ታስቢያለሽ ውይ በእናትሽ አምስት ደቂቃ አስጭኝ በደንብ ለሳከ ጀመረሽ ደግሞ እሺ ይህን ወረቀት ትናንት ምሽት ከነበሩት አንድ ቦርሴ ወስደውልኝ ነው የምቲ አይኖቿ ሁሉ ይስቃሉ። የስ አረጋገጥኩላት! ከስምኦንም ሆነ ከሳሙኤል ጋር ተነጋግረሽ እያነሳብሽ የለም። በአሁንታ አንገቴን አወዛወዝኩ። ያ ማለት ደግሞ ጥርጣሬ ወደ ሰለሞንና አንተነ። ኖ ኖ ኖ በተሪ መሳቅ ጀመርኩ። እሱ ይሆንና ይህንም ቤቱን ነው እሳት የምንለቅበት። ተያይዘን በሳቅ አጓካል ናርዲ፣ እኔ ግን አንቺን በሆን ምን እንዳደርግ እንደነበር ታውቂያለሽ። በቀጥታ ላይ የዮሐንስ እጅ ነበር የምሰጠው? አልተጠራጠርኳትም። እኔ የምልሽ የእጅ ጽሑፍ የምታውቂው አይነት አይደለም ጠየቀች። አዲስ አልሆነብኝም፣ ግን እስቲ ለመጨረሻ ጊዜ በአማርኛ መልእክት የተውሽበትን ወይም የተቀበልሽበትን ጊዜ እኔ በግምት አምስት ዓመት ሆኖኛል። በወርሳሽ ለመሆን የት ነበር በሩ አጠገብ ካለ የልብስ ማንጠልጥ ያለ አንጠልጥየው ነበር። ይሄ የሚገርምሽ ከሁለት ቀን በፊት ነበር ከአንቺ ጋር የገዛሁት ቦርሳ እኮ ነው የእኔ ቦርሳ። ለመሆኑ እንዴት እርግጠኛ እንደሆነ፣ ድንገት ወይን አቋረጭ። ሚሚ ምን አይነት ቦርሳ ይዛ ነበር አልኳት። ኦኬ ቤቱም በጩኸት አቀለጥ ነው። ሁሉም ነገር ግልጽ ለጽ አለለን። ከእራት ግብዣው አንድ ቀን በፊት ሰብሊንና ሚሚን ከስራ ሰዓት ውጭ ቀጠሪያቸው ነበር። ለግብዣው የሚሆን ሽንኩርት ሊያላልጡኝ ነበር ቀጠሮ። ሰብሊ ከምትሰራበት ሱቅ አካባቢ የመኪና ማቆያ ስፈልግ ሚሚ ቀድማ የሱቁን በር ተደግፋ ቆማ ነበር። የት ለመሄድ ነው እንዲ ለበሰ አንቺ እኮ ስራውን ረስተሽ ይሆናል እንደዚህ ዝንጥ ብለሽ የመጣሽው አልኳት። ወንድሟን አንተነህን ብላ ሁለት ዓመት የኖረችበትን ከተማ ጥላ ከመጣች ሶስት ወር ሊሆናት ነው። ባህሪዋን ወደ ይላት አለ ለክፉም ለደጉም እይታን ላለመልቀቅ በሚፈታተኑት ውብ ጥርሶቹ የታጀበ ፈገግታ ነው መልሶ። ዛሬም ቀናት አይሎት ፍርሃት ላዘሉ አስተያየቴ ፈገግታዋን ችራኝ። ተያዘን ከሱቁ ገባን። የሱቁ በሰዎች ሰዎች መሙላት አስገርሞኝ ዘብሊም በአይኔ መቃኘት ጀመርኩኝ። እዚህ እጇን አውለበለበችልኝ። ተስሎክሉከን አጠገቧ ደረስን። በመሞከሪያ ክፍል ውስጥ ተሞክረው የሚተዉት ልብሶች በመስቀያ እያስተካከለች ነበር። ምንድነው ጉዱ አልኳት። ዛሬ እኮ ስምንት ነው እና እናማ፣ ታላቅ ቅናሽ ከጀመረ ሁለት ቀን ሆነው። ኦ ምነው አልነገርሽኝም ታዲያ? ሜሜ ነበረች ከፈገግታው አካል። ኦ እናንተ እንደሆናችሁ ለሁሉም ነገር አስታዋሽ ትፈልጋላችሁ? ለማንኛውም ያ የወደድሽው ቦርሳ ከግማሽ ሰዓት በፊት ሰባ አምስት መቶ ቅናሽ ሆኗል። ሰልቅ በፊት ውሰድ ያለችኝ ወደ ላይ ዞራ የትኛውን አልኳት፣ ግራ ገብቶ ባለፈው አክስቴ ዘ የነበረ ኖ አክስቴ በሚል ቅጽል ስም የሚጠሯት በአምሳ ዓመቷ የሀያ ዓመት መወጣት መምሰል ትንቅንቅ የያዘችውን የሱቁን ባለቤት በደቂቃ ውስጥ ከግርግሩ መሀል ገብታ ቦርሳውን ይዛ ተመለሰች። ይኸው ሰላሳ አምስት ሮ አለችኝ፣ እጇን ዘርግታ። ሚሚ ቦርሳውን በእጇ ላይ አፈፍ አድርጋ እውነትሽ ነው በዚህ ዋጋማ እኔም አልተውም፣ ማለች ሰብሌ ከጓደኞቼ ጋር ተመሳሳይ እቃ መግዛት አለማውደሬን ስለመታው በአይኗ ምላድርግ አይነት አስተያየት አየች። ሁኔታችንም ሚሚ እንድታስተውል ስላልፈለግኩን አይኖቼን ወደሚተራመሰው ገበያተኛው ወረወርኩ። ሌላ ክለር ካለች ካደርግልሻለሁ። ሰብሌ ግራ ተጋብታለች። ኖኖ እኔም እንደዚህ ነጭን የምፈልገው ጥቁር ቦርሳ በብዛት ነው ያለኝ፣ አለቻት ቦርሳውን እያገላበጠች። ሰብሌ አሁንም አንድ በኝ አይነት አይኖችን በአይኖቿ ትፈልጋለች። ሆይ ጣታ በሆድ ያውቅ ተመታም። ከግማሽ ሰዓት በኋላ ሰብሌ የስራ ልብሷን ቀይራ ከሱቁ ስንወጣ፣ ኒና፣ ሚሚ ተመሳሳይ ነጫጭ ቦርሳዎች በፌስታል አንጠልጥላን ነበር። ሰብሌ፣ ዛሬ ምን ይሰማኛል ብለሽ መጠየቅ የለብሽም ይህ እኮ ዓመታት ያለፈው ታሪክ ነው። ሆነም ቀረ ደስታው ደስቴ ነው። ቡና እየጠጣንበትን ሲኖች አንስታ ብድግ አለች። መደፍረስ የጀመሩትን አይኖቿ እንዳላይ ሽሽት መግባቷ ነበር። እንዳለፉት አመታት ይህንን አታድርጊ ይህን አድርግ ብዬ ልሞበታት አላሸኙም። ምክሬ ተመሰቃቀለ። ሕይወቷን የበለጠ ከማስተካከል አልፎ ከማመሰቃቀል ነው የሚሆነው በእሷ የደረሰ ያልደረሰብኝ ወግ አጥባቂዎች ሁሉ እርሾ ወንድ እሱ ብቻ ነው እንዲህ እያለ ከመዘባበት ሌላ የተሻለ መንገድ ጠቁመናት አላት። ስለዚህ አንገቴና ቀርቅሬ ከንፈሬን ከመጡ ከመጥመምጠጥ ሌላ ትንፍሽ አላልኩም። አጉል የሆነ ዜና ይዤ በመምጣት ያፈርኩ። ለነገሩ ኒስ መች መላ ፍለጋ መምጣት ያለብን መላው መለመላውን ይዞብኝ መጣ እንጂ ለብቻዋ ብቷት የተሻለ እንደሚሆን ስላሰብኩኝ ቦርሴን አንጠልጥዬ ለመሄድ ተነሳ። ተንቀርዝዞ የነበረው እንቧሃ ወደ መጣበት ብትመልሰው፣ የደፈረሱት አይኖቿ የስሜቷን ግብ ግብ አልደበቁላትም። ትንፍሽ ራሴን አስጠነቅኩ። በይ ሰብልዬ፣ ነገ ስራ ገቢ ነሽ አይደል? አልኳት፣ ሁኔታዋን ልብ ያላልኩ መስዬ። በወንቷ ቅንድሟን ሰቀለች። ነገ ደውልልሻለሁ። ለስንብት ጎንጮቿን ከጎንጮች ይሳላትም የሰውነቷ ግለት ተሰማኝ። እሽ ያለች ስቅ ባለ ድምፅ ብቸኝነቱን እሷም ስላልፈለጋቸው እንደ ወትሮ አምስት ደቂቃ ብቻ የሚለውን ልምነው አልነበረም። በሩን ከጀርቤ ዘገጄ የመኪናን ቁልፍ እንዳጨረጭር አዘገቡ። ከስራቸው የመውጫ ሰዓት ስላለፈ መንገዱ ከትራፊክ ትንቅንቅ ጋብ ብሏል። ቴፑ ቢያነቀንቀኝም ልቤ ግን ያለው ሰብሪ ጋር ነው። የስምዖንና የሚሚ መፋቀር በአንድ በኩል እንደሚጎዳት ሁሉ በአንድ በኩል ተስፋ ቆርጣ ህይወቷን እንድታደላድል ሊያደርጋት ይሆናል የሚል ተስፋ አድሮብኛል። ምናልባት የሚስጥር ደብዳቤ ቀበብሉ ምክንያት የእሷን ስሜት ላለመግዷት ይሆን ይሆናል። ዛሬም በሆን ስምዖን በአካባቢው ካለ ሰርሳሪ አይኖቹን ስትሽሽ ለአይኖቿ ማሳረፊያ ስትፈልግ ሁላችንም ታዝበናል። የቤቴን በር ከፍቼ ስገባ የተከፈተ ውሃ ከባኘው ቤት ተሰማኝ። ዮሐንስ ቀድሞኝ ገብተዋል። የሰዓቱን መክነፍ ልብ አላልኩትም ነበረ። ናርድዬ አንቺ ነሽ? አለ በኃይል የዘጋሁትን የበር ድምፅ ሲሰማ ማን ይሆናል ታዲያ? ምኗ ምሽሽ ዛሬ ስለ ዛሬው ምሽት ምንም ሳልነግረው ስለወሰንኩ በደፈናው ሰብሊ ጋር ነበርኩ አልኩትና ወደ መኝታ ቤት የገባው? የራስጌው ሰዓት ከምሽቱ ሰባት ሰዓት ከሀያ ይላል። እራት ከማዘጋጀቱ በፊት አንድ አፍታ ገሌ ለመታጠብ ስለፈለግኩት ዮሐንስ ባኞን እስኪለቅሌን ድረስ በቁሜ ሙሉ አልጋው ላይ ተዘረጋሁ። ከራስጌው ከራስኬ ኮሜዲኖ ላይ በስሜ ከባንክ የተላከ ፖስታ ገንጪ ቀድጂ ቀድጪ ማንበብ ስጀምር ዮሐንስ መለስ ያደረግኩትን የመኝታ ቤቱን በር ከፍቶ ገባ። እኔ ኮሳጣሽ ሱፐርማርኬት ሄድሽ መስሎኝ ነበር አለኝ። ከተጋደምኩበት መጥቶ ጉንጮቼን እየሳመ ሰውነቱን የታጠበበት ሳሙና ሽታ መኝታ ቤቱን አላወደው። ከስራ በሰዓቴ ነው የምወጣው። በዚያው ሰብሌ ጋር ሄጄ ነው አልኩት። አይኖቼን ከወረቀቱ ላይ ሳለቅ በዝምታ ምን ያህል ደቂቆች እንዳለፉ አላውቅም። በድንገት ሚሚ መታ ነበር እንዴ አለና ጠየቀኝ። እህራ አልመጣችም። ምን ነው አልኩት። እንዳቀረቀርኩ ለጥያቄ መልስ ሳጣና ሚሚ የሚለው ስም ለዘጠና ዘጠነኛ ጊዜ ሲጠራ መስማት ያስገርማል። ቀና ብዬ አየዋለሁ አይኖቹ በድንጋጤ ፈጠው አልጋ ላይ ካስቀመጥኩት ቦርሴ ላይ ተተክለዋል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ እናመሰግናለን።